ትንሽ ሀብት ከተደገፍነ ወረዳው ደግሞ ትንሽ ጨምሩበት ዘላቂ በሆነ መንገድ ቢሮዎች መደራጀት ነበረባቸው። ቆርቆሮ ቆርቆሮ ላይ ጥገናውን አይቼዋለሁ አይቼዋለሁ በቅርብ ሆኜ ስላየሁት ነው ማነሳዬ። ከዚህ በኋላ ይህ ፕሮጀክት የሚቀጥል ከሆነ እንዲህ አይነት ነገሮች የሚሰራል ከሆነ በተገቢው መንገድ ዘላቂ የሚሆኑበትን መንገድ ማመቻቸት፣ በዚያ ልክ መደገፍ ያስፈልጋል። ሁላችንም መደጋገፍና በተገቢው መንገድ የሚያዝበትን መንገድ ብንፈጽም መልካም ነው የሚል ነገር ስላለኝ ነው። አቤቱታዎች ይመጣሉ። ያላለቀ ነገር በጣም ብዙ ነው ያሉ። አሁን የሰላሙ ጉዳይ በዛ ደረጃ ስራ እንዳትሰራ ያደርጋል። በጣም በርካታ ችግሮች ናቸው ቀበሌ ላይ ያሉ። ርክክብ ወቅት የሚነሱ ችግሮች አሉ። አሁን ካርታ ሲረካከቡ እኛ በአጋጣሚ ቀበሌም ስለነበር ነው ማለት ነው። እንከን የለሽ አይደለም። በጣም ብዙ ጎደሉ ያለው ነው። በሚነሳው ልክ አይደለም። መሬት ይዞታ ማረጋገጫ ሰርቲፊኬት ላይ ትኩረት ተደርጎ ከዚህ በፊት በሊፍት ፕሮጀክት የተጀመረውን የማጠናከርና እንደገና የማደራጀት የቀሩትን ደግሞ የመልቀም ተግባራት ላይ ነው ትኩረት አድርጎ ሲነሳ የነበረው በዋነኝነት። እንግዲህ ይህ ፕሮጀክት በ2012 የጀመረ ይመስለኛል። እንደኛ ወረዳ 2013 ይመስለኛል የገባው። አሁን ላይ አምስት ዓመት አጠናቋል። ነገር ግን ያው እንደ ወረዳችን አራት ዓመት አካባቢ ነው ይህ ፕሮጀክት የቆየው። ዝሮ ዝሮ ቀጣይ ላይ ያሉትን አጠቃላይ ነባራዊ ሁኔታዎች ፕሮጀክቱ በሚቀጥልበት አግባብ ላይ ያሉ የወረዳችንን ነባራዊ ሁኔታዎች በደንብ በጎደሎ ያሉትን ነገሮች አሳይተን የማስቀጠል ተግባር ከሁላችንም የሚጠበቅ ይሆናል ማለት ነው። ምክንያቱም ጎደሎችን አንስተን እነዚህ እነዚህ እነዚህ ጉዳዮች ያጨረስናቸው ጉዳዮች አሉ ብለን በሀሳብ ደረጃ በጽሁፍ ደረጃ አጠናክረን ለፕሮጀክቱ ማቅረብ ስንችል ይህን ፕሮጀክት የማስቀጠል እድል ይኖረናል እና በዚያ አግባብ ብናደርገው የተሻለ ነው የሚል ሀሳብ አለ። ተያይዞ ሌሎች ጋር ተያይዞ የአካባቢ ጥበቃ ጋር ተያይዞ የአየር ንብረት ጋር ተያይዞ የሚነሱ ነገሮችም ስላሉ ከዚያ ጋር ተያይዞ ይህ ፕሮጀክት እየሰፋ እየሰፋ ብዙ ስራዎች የሚሰራልን ምቹ ሁኔታዎችን መፍጠርም ከኛ የሚጠበቅ ኃላፊነት ያለብን ስለሆነ በተለይ ተቋሙ በደንብ አስፍቶ ይህንን መያዝ ግድ ይላል የሚል ሀሳብ አለኝ። ካሉት አጠቃላይ ከሚቀርቡት መዘጋብት ውስጥ ከፍተኛው ድርሻ የሚወስድ የመሬት ክርክር ነው። አብዛኛው አርሶ አደር የወረዳችን የሚውለው እዚህ ፍርድ ቤት ላይ ነው። ይሄ ሊሆን የቻለው በትክክለኛ ማስረጃ አጥቶት የተነሳ በተለይም በሐሰተኛ ምስክር ቅድም እናንተ እንዳነሳችሁት የተሳሳተ ደብተር ይሰራል። ለማይገባው ሰው ለማይመለከተው ሰው ደብተር ተሰርቶ ይገኛል። እንደገና ኦቨርላፒንግ የሆነ ማሳ ወይም ደግሞ የአረንጓዴ ይዞታ ማረጋገጫ ደብተር ተሰርቶ ይገኛልና ያኔ ለዲስፒዩት ይጋብዛል። በዛ የተነሳ አብዛኛው አርሶ አደር ይጨቃጨቃል። ይሄ ሊሆን ይችላል፣ በስህተትም ሊሆን ይችላል። እንግዲህ ብዙዎች እንዳነሱት የስነ ምግባር ችግር ያለባቸው ባለሙያዎችም ሊኖሩ ይችላሉ። ያው ባለ ጉዳዩ በግልጽም ይናገራል፣ መጥቶ እገሌ የሚባለው የቀበሌ ሙያተኛ ሆን ብሎ እንዲህ ተገዝቶ ነው ደርቦ የሰራብኝ ይላል። ይሄ የመሬት ስፋት ትክክለኛ ስፋት አይመዘገብም በፊት በነበረው የይዞታ ማረጋገጫ ደብተር ላይ ማለት ነው። በዚህ የተነሳ በጣም ከፍተኛ ጭቅጭቅ ውስጥ ነው ሰው ያለው እና አሁን ይሄን እነዚህ ነገሮች አዘምኖ ለወደፊቱ ያለውን ይሄን የአርሶ አደሮች ክርክር ወይም ግጭት ለመቀነስ ይሄ ፕሮጀክት ተጠናክሮ ቢቀጥል ጥሩ ነው የሚል አስተያየት ለመስጠት ነው። በተለይ የዚህ ፕሮጀክት ዋና ዓላማ ነው ብዬ ወሰድኩት። ምንድነው በተለይ በአርሶ አደሩ መካከል በመሬት ባለይዞታው መካከል ያሉ ግጭቶችን ለመፍታት ዋነኛ መፍትሄ ነው። ምክንያቱም ኦንላይን ነው የተቀመጠው። በቀላሉ በዲማርኬሽን ወይንም ደግሞ ድንበሩን የአካላዩን ወሰኑን በቀላሉ የምናይበት ሁኔታም ስላለ ይህን ግጭቶችን ለመቅረፍ እጅግ በጣም ወሳኝ ፕሮጀክት ነው እና በደንብ በዚህ ላይ ያልተለቀሙ ነገሮችን ግን ጠንከራ አድርገን ወስደን ለቀጣይ መስተካከል ያለባቸውን ነገሮች ለቀማውን አጠናክራቸው ቢጨርሱት ጥሩን የሚል ሀሳብ አለ። ምክንያቱም የመልካም አስተዳደር ችግሮችን በዚህ አግባብ እየተፈቱ ያለበት ሁኔታ ስላለ ማለት ነው። ብዙ ስራዎች መሬት መስራት መቻል አለ፣ ግንዛቤዎችን ማስፋት ማለት ነው። ምክንያቱም መደጋገፍ በአንድ ተቋም ብቻ ለስራው እንትን መሬትን አይሆን የአንድ ተቋም ብቻ ሊሆን አይችልም፣ ውጤታማም አይሆንም። ስለዚህ የብዙ ተቋማትን ርብ የሚጠይቅ ስለሆነ ተቋማትን ማንቃት ላይ በተገቢ መንገድ ስራ መስራት ያስፈልጋል። ያለውን የታነጸ እንዲሆን አፈ ይህ የሚመጣ በግንዛቤ ነው። ዝም ብሎ በሌላ ነገር አይደለም። በማስተማር የተለያዩ ስልጠናዎችን በማዘጋጀት ከፕሮጀክቱ ብቻ ሊጠበቅ አይችልም። እኔ አሁን ይህ ግንዛቤ እንዲፈጠር ማለት ነው ወረዳው በተገቢ መንገድ ማለት ነው ኃላፊነት የሚወስድበትን በደንብ ማስገንዘብ ከተቋሙ ይጠበቅ ይችላል። ለግጭትም የሚጋብዙ ነገሮች ስለሆኑ ይህንን በተመለከተ ደግሞ እዚያ አካባቢ ያለውን ችግር ማጥራት እጅግ ወሳኝ ሚና ነው ብዬ ስላለሁ ስለዚህ አሉ የተባሉ ችግሮችን በደንብ ለቅሞ መፍትሄ ማስቀመጥ የዚህ ፕሮጀክት እጅግ በጣም ትልቅ እገዛ ነው እና ፕሮጀክቱ መቀጠል መቻል አለበት። ይህንን ብዬ ምናልባት አሁን ለወንጀልም የሚጋብዙ ነገሮች አሉ። የወል መሬትን በተመለከተ፣ የደን መሬቶችን በተመለከተ ግለሰቦቹ በአንድም በሌላ ምክንያት አርሰው ይዘው ሲገኙ ምናልባት ትክክለኛ ማስረጃ የማይመጣበት አጋጣሚ አለ እና ትክክለኛ ውሳኔ ለመስጠት እዚህ አካባቢ ያለውን ሁኔታ አንደኛ ለማህበረሰቡ ግንዛቤ መፍጠር ይጠይቃል። ከዚህ በተጨማሪ ደግሞ ባለሙያው ማን የትኛውን መሬት ወሰደው፣ ለዚህ ቀሪ ስራዎቹ ተጠናቀው ትክክለኛ ማስረጃ ተቀምጦለት ወደ ክርክር ሲመጣ ወይም ደግሞ የወል መሬት ሲያዝ ደኖች ሲጨፈጨፉ ማስረጃዎቹ ከካዳስተር ማስረጃ ጋር ተያይዘው መምጣት መቻል አለባቸው። ውጣ ውረዱን ያስቀርልናል ማለት ነው።